አፍሪካ አፍሪኩም ለተባለው የአሜሪካን ጥቅም አስጠባቂ ተቋም ኃላፊ የሆኑት ጄኔራል ሚካኤል ላንግሌይ ስለ ትራኦሬ በሴኔቱ ፊት ቀርበው የሰጡትን አስተያየት በተመለከተ በጋዳፊ ላይም ጥቁሮችን ተጠቅመው ተመሳሳይ ነገር አድርገው ሊቢያ እንዳትራምሷት በማስታወስ እውነቱን አፍርጠው ጠንከር ያለ ምላሽ የሰጡት ትራኦሬ ለአሻንጉሊት ፖለቲካ ውድቀታቸው ምላሽ የሰጠ እርምጃዎችን ማድረግን ቀጥሏል። ቡርኪና ፋሶ ወርቋን፣ አጋርነቶቿን፣ ሰራዊቷንና የወደፊት እጣ ፈንታዋን በቡርኪና ፋሶ ሕዝብ ላይ እንጂ የማንም እንዳልሆነ አስረግጠውም ተናግረዋል። በመጀመሪያ ስለ ቡርኪና ፋሶ ወርቅ ለጥበቃና ማንኛውንም ነገር ለማድረግ ተጠቀሙበታል ተብሎ እንደሚታሰብ ይናገራል። በመጀመሪያ ደረጃ ይህ የቡርኪና ፋሶ ወርቅ ነው፣ የእሱ ወርቅ አይደለም። ያ የመጀመሪያው ነገር ነው። የእሱ ኃላፊነት የቱ ነው? የእርሱ ጉዳይ አይደለም፣ የቡርኪና ፋሶ ወርቅ ነው። እርሱን አይመለከተውም። በሁለተኛ ደረጃ እሱ እየዋሸ ነው፣ ምክንያቱም ቡርኪና ፋሶ እዛ ከምድርሳችን በፊት ተቀማጭ ወርቅ ክምችት አልነበራትም። በቡርኪና ፋሶ ግንጃ ቤት ወርቅ ማስቀመጥ የጀመርነው እኛ ነን። ያን ባናደርግ በቡርኪናፋሶ ውስጥ ተቀማጭ አንድ ግራም ወርቅ አልነበረም። ይህ ማለትም እንደገና እየዋሸ ነው ማለት ነው። ይህን ቃለመጠይቅ ከሰማ ራሱን በመስታወት አይቶ ሊያፍር ይገባል። በሌሎች ቻናሎች በድብቅ አይደለም፣ ውጣ። በግልጽ የሐሰት መረጃ ሪፖርት ነው ተጸጽቻለሁ ይበል። ለህዝቡ በይፋ ይቅርታ ይጠይቅ። እነዚያ ክሶች በይፋ የተነገሩ ናቸው። ይፋ ነው መታረም ያለባቸው። ግቦቻቸውን ለማሳካት በማሰብ በተስፋ ሁልጊዜ የውሸት ሰበቦችን ይጠቀማሉ። ነገር ግን በመላው ዓለም ያሉ ጥቁር ወጣቶች እንደዚህ ያሉ ማጨበሪያዎችና አካሄዶች ካሁን በኋላ እንደማይሰሩ ተረድተዋል። ስለሱ በጣም ያሳዝነኝና የጎዳኝ እሱ ጄኔራል ስለሆነ አሜሪካዊ ስለሆነ ወይም ሌላ ስለሆነ አይደለም ጥቁር በመሆኑ ነው። ምክንያቱም አንድ ጥቁር ሰው የጥቁር ዘሮችን እየታገለ ማየት በጣም ያማል። አንድ ጥቁር ሰው የጥቁር ዘሮችን እንዲታገል መጠቀሚያ መደረግ የለበትም። በየጊዜው ያንን ነው የሚያደርጉት። በተደጋጋሚ ተመሳሳይ ተመሳሳይ ነገር ነው የሚያደርጉት። እኛ የምንቃወመው ያንን ነው እና እነዚህን አስተያየቶች የሰጠው ጥቁር ሰው መሆኑን ስናይ በጣም ጎድቶናል። ትራኦሬ በዚህ ቃለ መጠይቅ የተናገሯቸው የእምቢተኝነት መርሆች ብቻ አልነበሩም በእውነት በአንድነት ላይ የተመሰረቱና የታጀቡ በፍጹም ሉዓላዊነት ራዕይ የሚመራ የአፍሪካ የነፃነት ብርሃን የተስፋ ንድፍ ናቸው። ይህ ከመልስ በላይ ነው። ትራኦሬ ከራሽያው ስፑትኒክ ጣቢያ ጋር ባደረጉት በዚህ ቆይታ ከመልሷቸው ሌሎች በርካታ ርዕሰ ጉዳዮች በተጨማሪ አህጉሪቱ መነሳት አለባት፣ ክብሯን ማስጠበቅ አለባት ብለው ለሚያምኑ አፍሪካውያን ሁሉ የድጋፍ ጥሪ ያስተላለፉበት ነው። ትራኦሬ ፍቃድ እየጠየቀ አይደለም፣ ይልቁንም አዲሲቷን አፍሪካ እየገነባ ነው። እናም ይህ ደግሞ እኛን የጥቁር ህዝቦች ከጎኑ እንድንቆብ የሚያደርግ ነው። ኦሬ ከስፑትኒክ ጣቢያ ጋር ያደረጉትን ይህንን ዘለግ ያለ ቆይታ አጠር አድርገን አሰናድተነዋል። ቪዲዮው ለሌሎች ይደርስ ዘንድ አስተዋጽኦ አለውና ላይክ በማድረግን ጀምር፣ ሀሳብ አስተያየታችሁንም በኮመንት ሳጥን ውስጥ እንድታካፍሉን እየጋበዝን ወደ አሰናዳነው ፕሮግራም እናመራለን። እስከ ቪዲዮ ፍጻሜ አብረንን ቆይ ሚስተር ፕሬዚዳንት፣ በአፍሪካ የአሜሪካን ጥቅም አስጠባቂ የሆኑት የጦር አዛዥ በሴኔት ፊት ቀርበው የእርስዎንና የቡርኪናፋሶ ሉዓላዊነት ውሳኔ አሰጣጥን በሚመለከት ያሰሙትን ክስ መንግስትዎ መሰረተ ቢስ ውንጀላ ነው በማለት ጠንከር ያለ ምላሽ ሰጥተዋል። በመንግስት ሰው ላይ የተሰነዘረውን መሰረተ ቢስ ክስ ያሉትንና በተለይ ከሩሲያ ጋር ያላችሁን አጋርነት የህጋዊነት ጥያቄ እያነሳች ስለምትገኘው ዋሽንግተን ምን ይላሉ? በእንደዚህ አይነት ትችቶችና ንግግሮች ውስጥ ቡርኪናፋሶ በዓለም አቀፍ መድረክ ያላትን ገጽታ ለመጠበቅ እንዴት ለመከላከል አስበዋል? ለማንኛውም ከመረጥነው ሀገር ወይም አካል ጋር ግንኙነት የመመስረት መብታችን የተጠበቀ ነው። ይህ ዋናው ነጥብ ነው። በዚህ ጉዳይ ላይ ሌሎች ራሳቸውን አስተያየት ግምት መያዝ የሚፈልጉትን ማሰብ መቀጠል ይችላሉ። ይህ ትብብር ለሁለቱ ወገኖች ጠቃሚ እስከሆነና አጋርነታችን የጋራ ጥቅም እስካመጣ ድረስ ወደ ፈለግነው ቦታ መሄድና አጋርነት መፍጠር እንችላለን። በቅርቡ ጄኔራሉ በሴኔቱ ፊት ያሰሙትን ይህን ክስና ስጋት በተመለከተ እርስዎ እንደገለጹት በውጭ ጉዳይ ሚኒስትር በኩል ተቃውሟችን ይገልጸናል። ያ አንድ ነገር ቢሆንም በዚህ ጀነራል ላይ ምን እንደተፈጠረ ግን እርግጠኛ አይደለሁም። ነገር ግን ስጋት አለን። ምናልባት ምርጥ አዛዥ እንደሚያደርገው ስህተቶችን ለማሳከል ጥረት ያደርጋል ብዬ ተስፋ አድርጋለሁ። ልዩ ተልእኮ ተቀብሎ እያስፈጸመ ከሆነ ይህ ትክክለኛው ተግባር እንዳልሆነ መረዳት አለበት። እናም እሱ መሳሳቱን በግልጽ አምኖ በይፋ መናገር አለበት። በሴኔቱ ፊት ያን ያለው በመጥፎ ዓላማና ሳቢ ከሆነ ይህን ያደረገው ደህና፣ እንግዲያውስ እንደ አስፈላጊነቱን እንጋፈጠዋለን፣ እንደ አስፈላጊነቱን እንጠይቀዋለን፣ ምክንያቱም የተናገረው ሁሉ ቅጥፋት ስለሆነ። አንድ ትልቅ ሰው በተለይም በአንድ ትልቅ ሰራዊት ውስጥ እንደ ጀኔራልና መኮንን የሆነ ሰው ሲዋሽ ማየት በጣም በጣም የሚያሳፍር ወረዳ የሆነ ተግባር ነው። በጣም አሳሳቢ ጉዳይ ነው። በመጀመሪያ ስለ ቡርኪናፋሶ ወርቅ ደህንነታችንን ለማስጠበቅና እንደፈለግነው ለግል ጥቅማችን እንጠቀሙ ቦታ የተናገረው ነገር በመጀመሪያ ደረጃ የቡርኪናፋሶ ወርቅ ነው። ወርቁ የቡርኪና ፋሶ እንጂ የእሱ አይደለም። ዋናው ነጥቢያ ነው። ለምንድን ነው እሱ የሚያሳስበው የቡርኪናፋሶ ወርቅ ነው? የእሱ ጉዳይ ስላልሆነ እርሱን አይመለከተውም። በሁለተኛ ደረጃ ቅጥፈቱ፣ እዛ ከመድረሳችን በፊት ሀገሪቱ ተቀማጭ ወርቅ አልነበራትም። በቡርኪና ፋሶ ግምጃ ቤት ወርቅ ማስቀመጥ የጀመርነው እኛ ነን። ቡርኪና ፋሶ ውስጥ አንድ ግራም የወርቅ ክምችት አልነበረም። ያ ማለት እንደገና እየቀጠፈ ነው ማለት ነው። ሌላው ነገር በድጋሚ ይህን የህዝብ ሀብት ራሳቸውን ለማስጠበቅና ለፈለጉት ነገር ሁሉ ይጠቀሙበታ ሲል የተናገረው ነገር ነው። ህዝቡ እኛ እንድንመራውና እንድናስተዳድረው ከወሰነ ራሳችንን የመጠበቅ ግዴታ አለብን። እናም እኛ ይህን ለማድረግ ነፃነት አለን። እሱን የሚያሳስበው ለምንድን ነው? ስለ እሱ በጣም ያሳዝንና የጎዳይ ፋ ስለሆነ ወይም አሜሪካዊ ስለሆነ ወይም ሌላ ስለሆነ አይደለም፣ ጥቁር ስለሆነ ነው። ጥቁሮቹን ለመታገል ጥቁሮቹን ሲጠቀሙ ማየት በጣም ያማር። ያ ደግሞ አሁን አልተጀመረም። በጣም አደገኛ ስለሆነ መቆም አለበት። ሊቢያን እንኳን ብንመለከት ጥቁር ሰው ተጠቅመው ነው ሊቢያን ያጠፉ። አሁንም ጥቁር ሰው እየተጠቀሙ ነው። ቀደም ባሉት ጊዜያት የነበሩትን የአሜሪካን ፊልሞች እንኳ ብንመለከት ሁልጊዜን ጥቁር ሰዎች መጥፎ ገጽ ባሪያ ተላብሰው ይጫወታሉ። ነገር ግን ለምን ጥቁር ሰዎች መጥፎ ሚናዎችን እየተጫወቱ መቀጠል አለባቸው? እናም ይህን ቃለ መጠይቅ ከሰማ ራሱን በመስታወታዊቱ ሊያፍር ይገባል። ውጣ፣ በአደባባይ ወጥቶ የሐሰት መረጃ ሪፖርት ሰጥቶኛል ተጸጽቻለሁ ብሎ በይፋ መናገር ያለበት ይመስለኛል። የውሸት ሪፖርቱ ሌላ ሰው ከሆነ ያዘጋጀው ውጣ፣ እሱን መካድና ማጋለጥ አለብን። ምክንያቱም አንተ ሚያን ተቀብለሃልና። በእኛ በጥቁሮች ከጎረቤታችን ጋር ስላለው ነገር በተመለከተ የአይቮሪ ኮስት የመከላከያ ሚኒስትሩ ወደ ቱርክ በመጓዝ ከቱርክ የጦር አዛዥ ጋር ከተገናኙ በኋላ የጦር መሳሪያ እንዳሸጥልን የነገረው አንድ ጥቁር ሰው እንዲህ ሲያደርግ ስትመለከት እንዴት እንደሚጎዳ ታያለ። በጣም ያማል። ይህ የውሸት ሪፖርት ወይም ውሸት እየተናገር ነው ካሉን ይውጡና የምንለውን ሀቅ አይደለም ይበሉና ይናገር። እነሱም በቡርኪና ፋሶ ውስጥ ችግር ለመፍጠር እየሞከሩ ከሆነ ደህና እንግዳ ውስጥ ልክ እንደ ወትሮ እኛ ዝግጁ እንሆናለን። አሁን ማቆም ስላለብንም ጠብቀን እናቆማቸዋለን። የጥቁር ዞሮችን ለመጋፈጥ ለመግጠም ጥቁር ሰዎችን መጠቀም አይገባም። በተደጋጋሚ ጊዜ ያንን የሚያደርጉት ሁልጊዜም በተደጋጋሚ ተመሳሳይ ተመሳሳይ ነገር ነው የሚያደርጉት። እኛ የምንቃወመው ያንን ነው እና እነዚህ አስተያየቶች የሰጠው ሰው ጥቁር መሆኑን በመመልከታችን በጣም ጎድቶናል። እውነት ነው በተለያዩ ቻናሎች ላይ ያለፉት ስህተቶቻቸውን ተመልክተው በድርጊታቸው ተጸጽተናል ማለት እንደዛ አይሆንም። ምክንያቱም እነዚያ መግለጫዎች በይፋ የተነገሩ ናቸው። አሁንም በግልጽ በይፋ መነገርና መታረም ነው ያለበት። ጮክ ብለው በግልጽ ተናግረውና ከዛ ዝቅ ብለው ይቅርታ፣ ያ ፍላጎታችን አልነበረም ማለት ያን እንዲሉ ሳይሆን የወደድነው በግልጽ መናገር ነው በይፋ መግለጽ መናገር አለበት። በይፋ ይቅርታ ይጠይቅ። የአፍሪካ ወጣቶች አነ ስለሚረዱ ስህተታቸውን አምነው በይፋ እንዲናገሩ ጋብዛቸዋለሁ። ምክንያቱም የአፍሪካ ወጣቶች ተረድተዋል። በመላው ዓለም ያሉ ጥቁር ወጣቶች እውነተኛ ዓላማዎችን ለመደበቅ የሚደረጉ እንደዚህ ያሉ የማጨሪያዎችን ከአሁን በኋላ እንደማይሰሩ ተረድተዋል። ግቦቻቸውን ለማሳካት በማሰብ በተስፋ ሁልጊዜ የውሸት ሰዎች ጥቅም ላይ ይውላሉ። ነገር ግን ይህ አካሄድ ከአሁን በኋላ አይሰራም። በእርግጥ ይህ በጣም የሚያሳዝን ነው። ነገር ግን ቡርኪና ፋሶ ወደፊት ለመራመድ ቁርጠኛ አቋም አላት። የትኛውም የቀድሞ አገዛዝ እኛ ካከናወን ነው በላይ ስኬትን አላመጣም። በቡርኪናፋሶ ያለውን ያለው ማህበራዊና ኢኮኖሚያዊ እድገት ተመልከች። በርካታ የጤና ማዕከላትን እየገነባን ነው። የሕክምና ቁሳቁሶችን ማሟላት ጀምሮ የሕክምና ምርመራ ወጪን እየቀነስን ነው። የትኛው አገዛዝ ነው ይህን ማድረግ የቻለው? ማንም ይህን ማድረግ የቻለ የለም። የገበሬው ማሳ በነፃ እያረሰን አርሶ አደሩን በመደገፍ ግብርና ላይ እየሰራን ነው። ምርታችን ጨምሯል። ይህን ያደረገው ማነው? ማንም የለም። የትኛው አገዛዝ ነው እንዲያደረገው? ማንም የለም። እንደ አዲስ እየገነባ ነውና እያጠናከር ነው ያለው ሰራዊት የቡርኪና ፋሶ ጦር ባለፉት ጊዜያቶች አሁን እንዳለው ብዙ በሰውና በመሳሪያ የተደራጀ ኃይል ኖሮ ታያውቅ። ይህን ያደረገው ማን ነው? ይህንን ያደረገ አገዛዝ የለም። በኢንዱስትሪ ዘርፍ ረገድ እኛ የፈጠርነውን ያህል በርካታ የስራ ዕድል የፈጠር አገዛዝ የለም። ምናልባት ያ ነው የሚያሳምማቸውና እኛም ማስቆም የሚፈልጉት ለዛ የሚሆን ውሸቶችን ነው የሚፈጥሩት። ለማንኛውም ወደኋላ ተመልሰው ቅጂዎቻቸውን ወይም ኢፍትሐዊ የሆነውን የሐሰት ትችትና መግለጫዎቻቸውን እንዲመለከቱና እንዲገመግሙ ጋብዛቸዋለሁ። ይህን ነው ማለት የምፈልገው። የሚያሳዝን ትልቅ ውሸት ነው። ሚስተር ፕሬዚዳንት እርስዎ ለበርካታ አፍሪካውያን የአንድ ሀገር መሪ ፕሬዚዳንት ብቻ አይደሉም። እርስዎ የታደሰው የፓንአፍሪካኒዝም መገለጫ ምልክት ናቸው። ለምንድን ነው አፍሪካ ዛሬ እንደ ቶማስ ሳንካራ ያለ አዲስ የሚያስፈልጋት? በተጨማሪም በ37 ዓመት በዚህ በለጋ እድሜ ትልቅ ኃላፊነቶችን በመሸከመ እና በመውሰዶ ምን ይሰማዎታል? የእድሜ ጫና ቢኖረውም ምንም አይደለም። ጫና ብቻ ነው። የበለጠ የሚያሳስበኝ ወጣቱ እያስተላለፍልኝ ያለው መልእክት ነው። ሁለት ሰዓተኛ ነበር። አሁን ግን ወደ አንድ ሰዓት ቀንሼዋለሁ። ካልተኛውም አልተኛም። ምክንያቱም ወጣቱ ይህን የሚያደርገው አፍሪካ ችግሮቿን እንድታሸንፍ ከዚህ ሁኔታ እንድትወጣ ማድረግ የምንችልበትን ነገር ስላዩና ስለተረዱን ነው። ይህ ደግሞ ያበረታናል። ትግሉን እንድንቀጥል ያነሳሰናል ግፊት ጫና አለው ያልኩት ለዚህ ነው። በጣም ከባድ ኃላፊነት ነው። እናምኛ ምኛ ክህደትን ሳልፈጽም ለአፍሪካዊ የትግል መስመራችንን ፓናፍሪካኒዝምን እንዲቀበል ተስፋ ማድረግና በአንድነት የምንመኘው ፓናፍሪካኒዝም እውን መሆን ታማኝ ሆኑን በጽናት ለመቀጠል ቃል ገብተናል። ምክንያቱም አፍሪካ ብዙ ተጎሳቁላለች፣ ብዙ ስቃይና ፈተናዎችን አስተናግዳለች። አፍሪካ ልጆቿ እድገትን ፍለጋ ይሰደዳሉ። አንድ ልንሆን ንሰራ ልናድርግ የምንችልበት ጊዜ አሁን ነው። አፍሪካ ያንን ማሳካት ትችላለች። ተልእኮአችን ነው፣ እንፈጽመዋለን። ሚስተር ፕሬዚዳንት፣ የምዕራባውያን ወታደሮች ሀገራቸውን ለቀው እንዲወጡ የሚጠይቁ የአፍሪካ ሀገራት ቁጥር እየጨመረ ነው። ለምሳሌ ቻድ፣ ሴኔጋል እና ኮትዲቫር ከይዞታቸው ለቀው እንዲወጡ ተመሳሳይ ጥያቄ አቅርበዋል። በእርስዎ አስተያየት የምዕራባውያን ሀገራት ከአፍሪካ ሀገራት ጋር ለነበራቸው ግንኙነት የቱ ጋር ነው ስህተት የሰሩት? እኔ የማውቀው የእኛን ሁኔታ ነው። ጦርነት ላይ ነበር፣ ከእኛ ጋር የምዕራባውያን ወታደሮች ነበሩ። ከእኛ የትግል ዓላማ ጋር እንደማይጣጣም ስለተረዳን እነሱ ወታደሮች እንዲወጡ አደረግ ይህን ክስተት ነገሩን አሰፋውና ሌሎች አገሮች መለያየት መወሰናቸውን በተመለከተ ምክንያታቸው በራሳቸው ውሳኔ ላይ የተመሰረተ ስለሆነ ዝርዝር አስተያየት መስጠት አልችልም። ነገር ግን ከዚያ በኋላ ፕሬዚዳንት ማክሮን ሁኔታውን ለመፍታት መፍትሄውን ፎርሙላ እንዲፈልጉ ማሳሰባቸውን ተናግረዋል። ወደዚህ ክርክር መግባት አልችልም። ምን እንደተፈጠረ በትክክል የሚያውቁት እነሱ ብቻ ናቸው። ነገር ግን አንድ ነገር እርግጠኛ ነኝ። ስለ ሀገር ሉዓላዊነት ማውራት አልችልም እና ምን ማድረግ እንዳለብን የሚነገርን የሌላ ሀገር ሰራዊት በአገራችን አለ ኢኮኖሚው፣ ትምህርት፣ የሀገር አጠቃላይ እድገት ሁሉ በሰራዊቱ ላይ የተመረኮዘ ነው። ስለዚህ የእያንዳንዱ አገር ሰራዊት ሉዓላዊ ነፃና ገለልተኛ ሆኖ መገንባት ይኖርበታል። እኛም እያደረግን ያለነው እሱም ነው። እነዚህ የውጭ ኃይሎች እዚህ በመገኘት የቡርኪና ፋሶ ኃይል ለማዳከምና ለመግደል አስተዋጽኦ አድርገዋል። ሰራዊትን የሚቀላቀሉ ሰዎች አያስፈልጉም፣ ከዚህ በኋላ ይበቃል ይሉ ነበር። ምን ያህል ምልምሎች እንደሚያስፈልጉ የሚወስኑት እነሱ ነበሩ። ምን ተጨማሪ ትጥቅ ወይም መሳሪያ የመሳሰሉት አልነበሩም። በ1980ዎቹ በሳንካራ ዘመን እንኳ በተሻለ ሁኔታ የታጠቀ ኃይል ነበረ። ከአስርና 20 ዓመታት በኋላ እንኳን እንደዚህ ያልታጠቀም ነበርና በመጨረሻ ለሽብር ስንጋለጥ ሰራዊት አልነበረንም። በእነዚህ የሽብር መዘዞች ዛሬም እየተሰቃየን ነው። በዚህ ጊዜ በጦርነት ውስጥ ሆነን ነው ሰራዊት እየፈጠርን ያለ ነው እና ትንሽ ጊዜ መውሰዱ የተለመደ ነው። እንሰቃያለን፣ ነገር ግን ታግለን የበለጠ ጠንካራ ሰራዊት ፈጥረን መውጣት ይኖርብናል። የሶቪየት ህብረት ሰራዊት ስታቲክስን ስንመለከት በዚያ ጦርነት የስንት ወታደር ህይወት ሰው ጠፋ። ነገር ግን በጦርነት ማብቂያ ላይ በጣም ጠንካራ መሆን ቻሉ፣ እና ዛሬ የትኛውም ሰራዊት የሩሲያን ጦር ያሉትን መሳሪያዎች የለውም። ስለዚህ እኛም ከጦርነታችን መማር አለብን። በጦርነት ማብቂያ ላይ በጣም ጠንካራ ሆነ መውጣት አለብን። የሀገር ሉዓላዊነት የሚጀምረው ከሰራዊት ነው። አንዴ ጠንካራ የሆነ ሰራዊት ከገነባን ሌሎች ሁሉም ገጽታዎች በቀላሉ ሊዳብሩ ይችላሉ። ይህን ነው የምለው። አፍሪካ አዲስ አይነት ዜጋ ትፈልጋለች፣ ራሱን የሰጠ ልኩን የሚያውቅ ሀቀኛ፣ ብልህና የሚረዳ በመረጃ የሚያምን ሰው ራሱን ለሀገርና የሰው ልጆችን የሚያገለግል የሆነ ሰው ስግብግብነትን ከንቱነትን የሚጸየፍ ሰው፣ ትህትናው ጥንካሬውና ታማኝነቱ ታላቅነቱ የሆነ አዲስ አይነት ሰው። የጋና የነጻነት አባት ኳሜ ንኩማ አበቃን።